ሰላም ጤና ይስጥልኛ። አክብሮታዊ ሰላምታችን በያላችሁበት ድረስ። የተወደዳችሁ ተመልካቾቻችን፣ ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ለሰዓቱ ያዘጋጀነውን ዜና ይዘን ቀርበናል። ከዜናዎቹ ጋር መቤቱ ነኛው አብራችሁ። ዘላቂ ሰላምን ለማረጋገጥ ማህበረሰቡ ድርሻውን ሊወጣ እንደሚገባ በማዕከላዊ ጎንደር ዞን የወገራ ወረዳና በሰሜን ጎንደር ዞን የዳባት ወረዳ ነዋሪዎች ተናገሩ። የታጠቁ ኃይሎች መንግስት ያቀርበውን የሰላም ጥሪ እንዲቀበሉ የተለያዩ ስራዎችን እየሰሩ መሆኑን ነዋሪዎች ገልጸዋል። ደረጀ ደርበው ተጨማሪ ዘገባ አለው። ሰላም ከሌለ የሰው ልጅ መብላት፣ መጠጣት፣ መስራት፣ መኖር አይችልም። ቤተ ክርስቲያናችን የምታውጀው ሰላም ለኩልክሙ ነው። ለሁላችን ሰላም የሚሆንና ስለ ሰላም ሁላችንም አሁን ወኔያችን ተነስተን በወኔ ሁላችንም ማስተማር መዝመት አለብን። ስለ ሰላም ወገኖቻችን፣ ከዛም ሆነ ከማንኛውም ሁሉም አንድም ሰው እንዲሞትብን አንፈልግም። በየመንገዱ ቀረጥ እየተቀረጠ እየተዘረፈ እየተቀማ በየቤቱ ቤቱ እየተጎረጎረ የጥጃ ብረቱ እየተቀማ ያለበት ነው። ስለዚህ ይሄ ይህ ችግር ባይሆን ኖሮ የሰላሙ ባለቤት የንብረቱ ባለቤት የገንዘቡ ባለቤት ገላውን ሰዶ ከተፈለገው ቦታ ላይ ደርሶ ለመምጣት ተቸግሮ እኮ ነው ያለ። ሰላም ካለ ሰርተን ወጥተን እንገባለን፣ ገብተንም እንወጣለን። ሰላም ካለ ሰላም ከሌለ ግን የት መሄድ አንችልም። መንገድ እንደልባችን የምንንቀሳቀስ ሰላም ሲኖር ነው ሰርተን የምንበላ ሰላም ሲኖር ነው። ይሄን ሁለት አመት ያው ሀገሪቱን በገጠማት ችግር በእኛም ወረዳ ከፍተኛ ችግር አለ። ችግር አለ። ሰላም ጦት አለ። ማህበረሰቡ ሰላም ጠምቶት ይኖራል ቆይቶ አለም ሀቤት አሁን አንድ የሚረብሽ ልጅ ካለ ቤተሰቡ ሰላም የለውም። እንኳን ሄደች እና የሰላም ትልቅ ሀብት፣ ትልቅ ገንዘብ ማለት ሰላም ነው። ስለ ሰላም ህቤታችን ጀምረን እወጡት ወንድሞቻችን ሰላምን እንዲፈጥሩና እንዲመጡ ትልቅ ግፊት እናደርጋለን። በያለንበት እኛ በየመስጊዳችን በየቡናችን የምንፈልገው ሰላም ነው። ሰላም ከሌለ ገበያ የለም፣ ስራ የለም፣ እጅ ወዳፍ የለም። ከፊቱ ከነበረው ትልቅ እፎይታ አለ። ምክንያቱም ገላ ሰዱ አሁን ከደባርቅ ዳባት፣ ከዳባት ከዚህ ወገራ ጎንደር ለመግባት እኳሁን ትንሽ የምታየው ጅማሮ በጣም ጥሩ ነው። ይህን ደግሞ ዝቅ ብለን ደግሞ እስከ መጨረሻው እስከ መጨረሻው ቀበሌዎች ያሉ ሁኔታ ነገር መዳሰስና ይህን ነገር ሁሉንም እነዚህ አካሎችን ወደ መንግስት ወደ ሰላም እንዲመጡ የማድረግ ስራ ትልቅ ስራ ይጠይቀናል። አሁን ሰላም ነው። ትምህርት ቤቶችም ቢሆን አሁን አንዳንዶቹ እየፈቀዱ ላይ በደጋ ያሉት ትምህርት ቤታዎች ከፍተን እያስተማርን ነው ያለ ዝቅ ብለው እንደ ወደ ቆላው ያሉት ናቸው ደግሞ እስካሁን ያልተከፈቱ እንጂ ላይ የደጋ የደጋዎቹ እየተማሩ ነው። በዚህ ጉዳይ ጨርሶ ሰላም ለማድረግ መንግስትም የሚጠበቅበትን ስራ እየሰራ ነው። ኑ ተደራደሩ፣ በምትፈልጉት ምረት የሚጠይቅ ምረት ይጠይቅ፣ የሚደራደር ይደራደር፣ በሁሉም ዝግጁ ነው እያለ ነው መንግስት። እነሱንም የእኛ ህዝብን እየጠየቀ ነው፣ ባካችሁ ተው፣ ከግጭት ትርፍ የለም። ለአንዲት ሀገር ህዝብ ንብረቷ ነው፣ ባጀቷ ነው። ባለፈው ዓመት በበጋ መስኖ ልማት ተጠቃሚ መሆናቸውን ተከትሎ በዚህ ዓመትም ዝግጅት እያደረጉ እንደሚገኙ በጎንደር ከተማ አስተዳደር የሚገኙ አርሶ አደሮች ገለጹ። ለበጋ መስኖ ልማት አስፈላጊውን ግብዓት በማቅረብ አርሶ አደሮች ውጤት እንዲያመጡ እየደገፈ መሆኑን የከተማ አስተዳደሩ ግብርና መምሪያ አስታውቋል። ዳንኤል ወርቄ በዚህ ጉዳይ ላይ ተጨማሪውን ዘገባ ይነግረናል። የ2018 የበጋ መስኖ ልማት በጎንደር ከተማ አስተዳደር በሚገኙ 11 የገጠር ቀበሌዎች ከ1600 ሄክታር በላይ መሬት ላይ ስራ ተጀምረዋል። በጎንደር ከተማ አስተዳደር ከሚገኙ የገጠር ቀበሌዎች አንዱ በሆነው የፈንጠር ቀበሌ አርሶ አደሮች የ2017-18 የምርት ዘመን ሰብልን በማንሳት የበጋ መስኖ ስራ ጀምረዋል። በበጋ መስኖ ስንዴ ማሳቸውን ለመሸፈን የእርሻ ዝግጅት ሲያደርጉ ያገኘ ናቸው። አርሶ አደር ተስፋውን አቦኃይና ታያ አቦኃይ በበጋ መስኖ ስራ ተጠቃሚ መሆናቸውን የተናገሩት። አሁን ጤፉን እንትን አጭጄ ደብቸ አሁን የው ስንዴ ለመዝራት ዝግጁ ሆኛለሁ። ቢያንስ አሁን ይሄ ሁለት ኩንታል ወይም አንድ ኩንታል ዘርቼ ተሆነ ሶስት ጫን ወይም አራት ጫን አምስት ጫን እናገኛለን። ስለዚህ እዳይን ወጥቼ ለእኔ በቂ ቀለቤን አገባለሁ ወደ ቤት። የበጋ መስሎ በጣም ጠቃሚ ነው። ከክረምቱ ይልቅ የበጋው ነው የሚጠቅም። ሁለት ጥፍ አድርጎ ሶስት ጥፍ አድርጎ ስራው ይሄ ጠቅሞ በጣም ደስ ይላል። ደስ ይላል ከሌላው ልማት ይሄ ስንዴ በጣም ጥቅም አለው በበጋ መስኖ ስንዴ የተሻለ ምርት በማግኘት ተጠቃሚ የሆኑ እንጂ የቤንዝን እጥረት መኖርና የግብዓት አቅርቦት ችግር ስራቸውን ፈታኝ እንዳደረገባቸውን የተናገሩት ግብርና ባለሙያዎች ይው መጥተው አይተው ረግጠው መሬቱን አይተው ዙዋዙረው ይህን ያህል ይፈጃል ይህን ያክል እንሰጣችኋለን አይዟችሁ ቀጥሉ ብለው አበረታትተውና አስደስተው እየሄዱ ነው ያሉ ከመንግስት ደግሞ መዳበሪያውን እንደሚሰጡኝም ተማምኜ በእነሱ ተመናይቼ ና ደስ ብሎኝ ይህ ውጊ አረስኩን ያለሁኝ ስንዴ በጣም በጣም ጥቅም አለው። ኔታውን ቀደም ሁለት ቃዳ ሶስት ቃዳም ዘርቼ ነበር። ያን ጠር ያረኩት እንደ ገናዎችን አንድ ቃዳ ያረኳ ነዳጅ አሁን ተወደደብን፣ ሰው ሀወድነቱም እንደ ልባችን አላገኛል። ነዳጅ ግን ተገበሬ የማይገኝ ሆኖ ለራሱ ለራሳችን ለገበሬው አንድ ማዳቢ ቢሰጠው በጣም ደስ ይላል። በፈንጠር ቀበሌ በመጀመሪያ ዙር የበጋ መስኖ ልማት 118 ሄክታር መሬት በበጋ መስኖ ስንዴ ለመሸፈን እየተሰራ መሆኑን የቀበሌው ግብርና ጽሕፈት ቤት ኃላፊ ደስ ያሳየኝ ገልጸዋል። ለአርሶ አደሮች የቀበሌ ግብርና ባለሙያዎች አስፈላጊውን ድጋፍ በማድረግ ምርትና ምርታማነት እንዲጨምር እየተሰራ ነው ብለዋል። በ2018 118 ሄክታር በቀበሌያችን የበጋ መስኖ ስንዴ እናለማለን። ይህም ወደ 257 አርሶ አደሮች በበጋ መስኖ ስንዴ ይሳተፋሉ። የጂፒኤስ ቦታ ልየታ በጂፒኤስ ተለክተዋለኝ። ማን ምን ይዘራል የሚለው በስም ዝርዝር ተለይተዋል። ኤክስዋይ ኮኦርዲኔሽን ተወስደዋልና እነዚህን ዝግጅት አድርገን አሁን በስፋት ወደ ዘርም በስፋትም ወደ እርሻ እንቅስቃሴ የገቡበት አሉ። ያልተረጋጋ ሰላም መኖር ግብአት በአግባቡ ለአርሶ አደሮች እንዳይደርስ እያደረገ መሆኑን የጎንደር ከተማ አስተዳደር ግብርና መምሪያ ኃላፊ አበራ ደባ ተናግረዋል። ይሁን እንጂ በአርሶ አደሮች የሚነሱ ጥያቄዎችን ለመፍታት እየተሰራ መሆኑን ጠቅሰዋል። አንዱ የሚያስፈልገው መዳበሪያ ነው። አሁንም ለበጋ መስኖ መዳበሪያ ያስፈልጋል። አቅደን ወደ ሶስት ሺህ ኩንታል ክልል ጠይቀናል። ሰሞኑን ገና አንድ ሁለት መቶ ኩንታል ገብቶልናል። ያው እንግዲህ ቀጣይ የበጋ መስኖ ገና ስንዴ በተለይ ገና ስለሆነ ይደርሳ ብለን እናስባለን። ለብቻቸው ለአርሶ አደሮች ብቻ ከባጃጅ ከታክሲ ነፃ የሆነ ማደያ ከንግድ ጋር ተነጋግረ ግብረ ኃይል አለ ተነጋግረ ለእነሱ ለገበሬዎች ብቻ የሚሆን ማደያ ተወስኖላቸዋል። ይሄ ማደያ ደግሞ በትክክል ለነዚህ ገበሬዎች እንዲሰጥ ደግሞ ከእኛም ፎካል ሙያተኞች አሉ ከንግድም አለ። በበጋ መስኖ ልማት ከ4500 በላይ አርሶ አደሮች ተሳታፊ እንደሚሆኑ ግብርና መምሪያው ገልጿል። በ2017/18 የምርት ዘመን ከ700 ሺህ ኩንታል በላይ ምርት ይገኛል ተብሎ እንደሚጠበቅ የምስራቅ በለሳ ወረዳ ግብርና ጽህፈት ቤት አስታወቀ። በወረዳው በመኸር ሰብል ከተሸፈነው 37891 ሄክታር መሬት 7586 ኩንታል ምርት እንደሚጠበቅ የወረዳው ግብርና ጽህፈት ቤት አስታውቋል። በወረዳው የጓሃላ 02 ቀበሌ አርሶ አደር ቄስ አባይ ፀሐይ የቀረበውን ማዳበሪያ ለመሬቱ ተስማሚ መሆኑን ተከትሎ የዚህ ዓመት ሰብል ቁመናም ጥሩ መሆኑን ገልጸው የተሻለ ምርት እንደሚጠብቁ ተናግረዋል። ሌላኛው አርሶ አደር ጠጁ መብራቱ እንደገለጹት በ2017 የምርት ዘመን ለምርትና ምርታማነቱ ወሳኝ የሆኑትን የእርሻ ድግግሞሽ፣ በወቅቱ መዝራትና በቂ ማዳበሪያ መጠቀም ተግባራትን በአግባቡ ማከናወናቸውን ተናግረዋል። ካለፈው ዓመት ጋር ሲነጻጸር የዚህ ዓመት የሰብል ቁመና ጥሩ መሆኑን የገለጹት አርሶ አደሮቹ በአሁኑ ወቅት ሰብል በመሰብሰብ ስራ ላይ መሆናቸውንም ተናግረዋል። በወረዳው ከለማው ሰብል ውስጥ የጥራጥሬ ሰብሎች ሙሉ በሙሉ መሰብሰብ መቻላቸውን የወረዳው ግብርና ጽህፈት ቤት የሰብል ልማት ቡድን መሪ አቶ መንበር ተስፋዬ ገልጸዋል። ቡድን መሪው አክለውም በ2017/18 የምርት ዘመን በሰብል ከተሸፈነው 37891 ሄክታር መሬት ውስጥ እስካሁን 20483 ሄክታር መሬት ሰብል መሰብሰቡን ተናግረዋል። አርሶ አደሩ ወቅቱን ያልጠበቀ ዝናብ ሰብሉ እንዳያበላሽበት በጊዜው መሰብሰብ እንደሚገባም ቡድን መሪው መክረዋል። መረጃውን ያደረሰን የምስራቅ በለሳ ወረዳ የመንግስት ኮሚኒኬሽን ጽህፈት ቤት ነው። የትምህርት ቤቶችን ደረጃ በማሻሻል የትምህርት ጥራትን ለማረጋገጥ በትኩረት እየተሰራ መሆኑን የአማራ ክልል ትምህርት ቢሮ ምክትል ኃላፊ ደምስ ድሪስ አስታወቁ። በጎንደር ከተማ የሚገኙ የትምህርት ተቋማት ደረጃ ለማሻሻል እየሰራ መሆኑንም የጎንደር ከተማ አስተዳደር ትምህርት መምሪያ አስታውቋል። ደስታ ካሳ በዚህ ጉዳይ ላይ ተጨማሪውን ዘገባ ይነግረናል። የትምህርት ጥራትን ለማረጋገጥ ከሚያስችሉ መሰረታዊ ነገሮች መካከል የትምህርት ቤቶችን ደረጃ ማሻሻል አንዱ ነው። በጎንደር ከተማ አስተዳደር የሚገኙ አብዛኞቹ ትምህርት ቤቶች ለመማር ማስተማር ምቹ ያልሆኑ ከደረጃ በታች መሆናቸውን ያስታወቁት የከተማ አስተዳደሩ ትምህርት መምሪያ ኃላፊ አቶ ስንታየሁ ነጋሽ የችግሩን አሳሳቢነት በማየት የትምህርት ተቋማትን ለማሻሻል እየተሰራ መሆኑን አስረድተዋል። እንደ ጎንደር ከተማ አስተዳደር እውነት ለመናገር ያለንበት ሁኔታ በጣም አስከፊ ነው፣ እጅግ አስከፊ ነው። የቅድመ አንደኛ ትምህርት ቤቶቻችን ከአስር ፐርሰንት በታች ናቸው። ደረጃቸውን ያሟሉ የአንደኛና ና መካከለኛ ደረጃ ትምህርት ቤቶቻችን ሀያ ሁለት ፐርሰንት አካባቢ ነው። የሁለተኛ ደረጃ ትምህርት ቤቶቻችን ከ አርባ ፐርሰንት በታች ነው፣ ደረጃቸውን ያሟሉ ማለት ነው። እነዚህን ትምህርት ቤቶች ይዘን ከተማሪዎች ውጤት መጠበቅ ሞኝነት ነው የሚሆነው ና እዚህ ላይ መስራት እንዳለብን በጣም ተነጋግረናል። በጎንደር ከተማ የትምህርት ቤቶችን ደረጃ ለማሻሻል እየተሰራ ነው። በከተማ ከሚገኙ አንጋፋ ትምህርት ቤቶች መካከል አንዱ የሆነው የፋሲለደስ ሁለተኛ ደረጃ ትምህርት ቤት ማሳያ ነው። የክፍል ጥበትን ከመቅረፍ ባለፈ ምቹ የመማር ማስተማር ሂደትን ለመፍጠር ያስችል ዘንድም ትምህርት ቤቱ ከአንድ መቶ ሚሊዮን ብር በላይ አዲስ የህንፃ ግንባታ እያካሄደ መሆኑን የትምህርት ቤቱ ርዕሰ መምህር እንዳለ ታደሰ አስታውቀዋል። ትምህርት ቤቱን በአጭር ጊዜ በማጠናቀቅ ወደ ስራ ለማስገባት እየተሰራ መሆኑንም ርዕሰ መምህሩ ተናግረዋል። ሰፊ ስራ እየሰራ ነው ከምቹ የትምህርት ቤት ሁኔታ ከመፍጠር አኳያ አሁን የምታዩት ባለ 34 መማሪያ ክፍል ያለው ደረጃውን የጠበቀ ህንጻ አጠናቀናል። ከጥር በኋላ ወደ ስራ እናስገባለን። ሌሎች ግብአቶችን ለማሟላት ጥረት እየተደረገ ነው። የፋሲለደስ ቁጥር አንድ ሁለተኛ ደረጃ ትምህርት ቤት የትምህርት ጥራትን ለማረጋገጥ እያከናወነ ያለውን የመማሪያ ክፍል ግንባታ በጎንደር ቀጥና የሚገኙ መምህራንና የትምህርት ዘርፉ የስራ ኃላፊዎች በመስክ ምልከት አረጋግጠዋል። ትምህርት ቤቱ ተማሪዎች ከክፍል ጥበትና መሰል ችግሮች ጋር ተያይዞ የሚገጥሙ ችግሮችን ለመቅረፍ በትኩረት እየሰራ መሆኑን ከመረዳት ባለፈ ባለድርሻዎችን ባሳተፈ መልኩ በየአካባቢያቸው ያሉ ትምህርት ቤቶችን ደረጃ እንዴት መሻሻል እንደሚችሉ ልምድ የቀሰሙበት መሆኑንም አስተያየታቸውን የሰጡ የመስክ ምልከታው ተሳታፊዎች አስረድተዋል። ተሰጥተዋል። ሁሉም የትምህርት ይጀምራል፣ በየቻለው ይሞክራል። እኛ ደባር ከተማ ላይ ዳባ ላይ ጃናማ ላይ ተሞክሮ ወረዳዎች አሉ። ኖርማሊ ግን የፋሲለደስ ከዚህም በላይ ይጠብቃለሁ። ሀገር ውስጥም ከሀገር ውጭም የተደራጅ እውነቱ ሎ ነገር ጎንደር ላይ ብዙ ነገር መስራት ይቻላል ና ለሁላችን ቁጭት የሚፈጠር ነው። በቃ ስፔሻሊ አንዳንድ ጊዜ በየለኝም ስሜት የታጣጠለነ ሰዎች ነን። ከዛ እንድንወጣ ወልቃ ጠቀ የሰቶ መራዙን አጠቃላይ የሁለተኛ ደረጃ ትምህርት ቤቶቻችን ከሞላ ጎደል ወደ ስታንዳርድ የሚመጡ ናቸው። እነዚህን ማሻሽለን ደረጃ አራት ለማስገባት ቁጭት ፈጥሮብን እንሰራለን። የትምህርት ተቋማትን ምቹና ማራኪ ገጽታ እንዲኖራቸው በማድረግ የትምህርት ጥራትን ለማሻሻል እየተሰራ እንደሚገኝ የፋሲለደስ ቁጥር አንድ ሁለተኛ ደረጃ ትምህርት ቤት ግንባታ አንዱ አንዱ ማሳያ መሆኑን የተናገሩት ደግሞ በመስክ ምልከተው የተገኙት የአማራ ክልል ትምህርት ቢሮ ምክትል ኃላፊ ደምስ ስድሪት ናቸው። ትምህርት ቢሮ የጀመረውን የትምህርት ቤቶችን ፋሲሊቲ የማሟላት ና በተለይ ደግሞ ትምህርት ቤቶችን ደረጃ ማሻሻል ትልቅ ስራ እየሰራ ነው ያለው። እኛ በዚህ አመት ብዙ ኢኒሽቲቮችን ይዘናል። ከእነዚህ ውስጥ አንዱ የትምህርት ቤቶችን ማሻሻል ነው። ትምህርት ቤቶችን ከደረጃ ወደ ሌላኛው ደረጃ የማሻሻል ስራ ነው የሰራ ነው። ከዛ ውስጥ አንዱ እያየን ያለ ነው። የዚህ ፋሲሊቲ ደስ ጅምር ስራ አይተናል። በቢሮ በኩልም በጣም በርካታ ሁለተኛ ደረጃ ትምህርት ቤቶችን ወደ ደረጃ አራት ለማሳደግ ስራ እየሰራ ነው ያለ ነው። በእውቀትና በአመለካከት የተሻለ ትውልድ ለመቅረጽ የትምህርት ቤቶችን ገጽታ ማሻሻል እንደሚገባም መልእክት ተላልፏል። ይህ የተከበራችሁ ተመልካቾቻችን ጊዜያችሁን ሰጣችሁ ከኛ ጋር ስላሳለፋችሁ ከልብ እያመሰገንን ከጎንደር ስቱዲዮ ለሰዓቱ ያዘጋጀንላችሁ ዜና እስካሁን ስትከታተሉትን የቆያችሁት ይመስል ነበር። ከዜናዎቹ ጋር መቤቱነኛ አብሬያችሁ ቆይታ አደረግኩ። ሰናይ ጊዜ።